አሳዝኒን ትቼላት ነበረ። ግን እንደዚህ ነቀስ ከሆነች ነቀስ ስለሆነች ይቀበላታሉ። እኔ ያበደርኳችሁ ሰዎች በቃ ለእኔ እያሽቀበጣችሁ መኖር ያለባችሁ እንጂ ለፍካራችሁ አላችሁ። አንዳንድ ጠርዝ ላይ ይቀበላችኋሉ። ገንዘቤ እንደረሰው ምን ይመታለ። ዝም ብሎ ማሽቃበጥ ነው ያለበት

ደዚህ ነው ታርደሽ፣ ካሜራችን ታዘጋጅም። የሚኪ ቤተሰቦች ይችላሉ፣ የሚኪ ቤተሰቦች ይችላሉ። እንደ ኢዜን ቦልት አስር ጊዜ፣ እንደ ኢዜን ቦልት እሺ፣ አስር ጊዜ እንደ ኢዜን ቦልት ኦ፣ ሦስተኛና የመጨረሻው ቅጣት አንቺ ወጣጣ ተንበርክከሽ፣ አልሰማሁም። ሁለተኛውን ቅጣት አልሰማሁም። የሚኪ ቤተሰቦች ይችላሉ፣ የሚኪ ቤተሰቦች ይችላሉ። የሚኪ ቤተሰቦች እንደ ኢዜን ቦልት ነው የምትሮጩ፣ እንዲህ ዱብ ዱብ ሳይሆን ላጥ ላጥ እያልሽ አስር ጊዜ

ማትችል ልቦና ስለሚያውቁ እኮ ነው። በጣም ትችላለህ መባል የምትፈልገው ይሄ ሰው ልጅ እኮ እንደማይችል ያወቀውን ነገር ነው። እንደ ሸለመጥማጥ ትሂድ። እንደ ሸለመጥማጥ እንደ አንድ ሁለተኛው፣ እንደ ሸለመጥማጥ ሂጂ። አንደኛ በሆድሽ ተኝተሽ ያልኩሽን፣ ሁለተኛው እንደ ሸለመጥማጥ ሂጂ፣ ሶስተኛ ሸለመጥማጥ ይብላክ። ሶስተኛ ሶስተኛ አልክ እኮ። በቃ ሶስተኛ የሮት ሽሚኪ ቤተሰቦች ይችላሉ። አዎ አዎ፣ እግዚአብሔር ይባርክሽ። የቱን ማለት ነው? እንዴት ነው ሸለምጥማጥ? እስኪ አሳየኝ። ሀያ ጊዜ ነው ወክ መታረጊው። እሺ 10 ነው ያንዳንዱ ቅጣት። እናንተ ምን ልቀጣ? ምንድነው ይሄ ሲሆን 20 ምትለው አስር አስር አለ እጆክ የምንቀያየ- ውሃ የምናደርገው አስር አስር ነው። ሻፕሪውን ምን ይሆን አስር አስር ነው የምናደርገው። ቁልፍም ስናወጣው አስር ነው። እሺ ሸለመጥማጥ እንዴት እንደሚሄድ ያሳየ። ምንድን ነው ሸለመጥማጥ? ምን አቀለታለሁ የማያውቀው የእንስሳ አይነት የለም።